ባለሙ ሉ መብት ያለ ብቻሽ ነው። እንደዚህ እየተላላጣችሁ ማለት ነው። ሙድ ያዙብን። እውነቴ ነው። እንደዚህ እየተላላጣችሁ ኑ ና ሙድ ያዙብን። ቀን ከውሽሚት ጋር ማታ ከሚስት ጋር አውዝ ቢላ ምንክ አንደ ልጅ አውዝ ቢላ ምንክ እና አንተ የድን ሄደለ። እውነቴ ነው የምልህ፣ ዛሬ ለሁለት በሽንት ቤት ይዘዋት መጡ አሉ ቤተሰብ አሉ ነው። እኔ ማቀው ታሪክ የለም አላየውም። እኔ ቲክቶክ ስለማልጠቀም አላየውም። ና ለሁለት ብሽንት ቤት ይዘዋት መጡ መጡ። ያ ማን ነው? አቤል የሚባል ሴታ ሴት፣ ና አብርሃም ተባልኩኝ ማለት ነው። እና አብርሃም እንግዲህ ለልጁ ልብስ ይዞ መጣ። አዎ፣ በዛ ላይ ደግሞ ሴቶች የፈለጋችሁትን ነገር ካገኛችሁ በኋላ እኮ በቃ ምናምን አለ። አንተስ ምን እንበልህ? አንተስ ምን እንበልህ? ያገኘው ነገር፣ የፈለግከው ነገር ካገኘ በኋላ ወደ ውሽ የሚድሄድክ ብለን አሁን ፍርጥ እናደርገው። ማታ ማታ ሌላ ቀን ሌላ። አይረ ሙንጉድ ናችሁ፣ ሙንጉድ ናችሁ ዩቱበሮች። ጠቅላላ እንደው ማለቂያ የሌለው ድራማ እኮ ነው የጀመሩት። ባጃችሁ ግቡ። ሰላም ሰላም ቤት ቤተሰብ እንዴት ናችሁ? ደህና ናችሁ? ለማንኛውም ላይክ ሸር ሰብስክራይብ እያደረጋችሁ ቤተሰብ እናንተ ሰብስክራይብ አድርጉኝ። ይህ አስር ሺህ ከግባው ስንት ቀን ነው? ለምንድነው ሰብስክራይብ መታረጉት? ካይር እንሻላ ምን ታይቷችሁ ነው? እና አድርጉን ማለት ነው። ፌመሶቹ ብቻ አይደለም መተባበር ያለባቸው እኛንም ተባበሩን። እና ላይክ እያደረጋችሁ ደግሞ ተደራሽነት ስለሚኖረው ላይክ አድርጉን እና እንግዲህ ተመልከቱልን። የአብርሃም ና የሩታ ጢባ ጢበኛ ላይ የሚጫወቱትን እናንተ ምንድነው የምናሳደባችሁ? ለምንድን ነው የምትሳደቡት? አንዳንድ ልጆች ወይም ደግሞ ዩቱበሮች አርፋቸው አትቀመጡም። ልክ እንደኔ እነሱ ድራማ ና ዶላር ላይ ተጧጥፎ ይዘውታል። ቀን ሌላ ታሪክ፣ ማታ ሌላ ታሪክ እየተፈጠረ፣ ጌም ላይ ሌላ ታሪክ፣ እዚህ ጋር ሌላ ታሪክ፣ የሚሰጣቸው ጊፍት አንድ ላይ ለሚጠቀሙት ነገር እናንተ የምታሽቃብጡ የምትሳደቡ ምንጉናችሁ ናቸው። እናንተ ተው። እኔ የምሳደቡ ሄድሜላ ብቻ ነው እንጂ ወይ ሩታ ወይም ደግሞ አብርሃም ከፍ ዝቅ አላደርግም። እነሱ ኮ አውቀው አንድ ቤት ቁጭ ብለው እኮ ነው እናንተ ላይ ጢባ ጢቤ ድራማ የሚሰሩት ማለት ነው። እናንተ በላችሁ፣ የምትሳደቡ ትሳደባላችሁ። እኔውም ምን ላደርጋችሁ? እናንተ ምን ላደርጋችሁ? የት ልሂድላችሁ? እውነቴ ነው ምላችሁ። ከዚች እንደውም ከዛች ሴት የበለጠ እናንተ ናችሁ የምታናደዱ። ግን አይደለም፣ ዋው ከዛች ሴትዮ የበለጠ የሚያናደደኝ የለምን። የዚች ምድር ላይ እስከ ዛሬ ድረስ ስኖር እንደዚች ሴትዮ ጨጓራ ላጠኝ የለም። በጣም ቆሻሻ የሆነች ሴትዮ ማለት ነው እና ዛሬ ሽንት ቤት ላይ ተያይዘው ነበር የመጡት። ለማንኛውም ለልጁ ልብስ ይዞ መጥተዋል። በዛ ላይ ሩታ ደግሞ ያው ካንተ ጋር አልሄድም፣ አዎ እንትኔ፣ ሌላ ጊዜ ነው ፕሮግራም አለኝ ልሄድ ነው። ፕሮግራም ይሁን ምንም ይሁን አብራችሁ እየሄዳችሁ ነው። ወ ለምንድን ነው ግን እኮ አብርሃም ማለት ነው? እውነት ለመናገር ማታ ማታ ከሩታ ጋ ሌላ ቪዲዮ ትሰራለ፣ ቀን ቀን ከዛች ውሽማ ጋ ሌላ ቪዲዮ ትሰራለ። አንዳንድ ቀን ደግሞ ከዛች ውሽማ ጋ ተተባበራት አለ ታግዛ ታግዝላት አለ ምናምን ታሪክ ማለት ነው እና ለምንድን ነው አርፋ ማትቀመጠው? ዝሙት ለምን ታስፋፋብን ያለህ አንተ ልጅ? እኛ ድራማ መሆኑን እኮ እናውቃለን። ሁላችሁም ተመካከራችሁ ነው የምትሰሩት። ውሸት በሽማግሌዎቹ ብታመጡም እኛ ምንም አንልም። ምክንያቱም ጋሽዬም ገብተዋል፣ ሩታናት ገብታለች የሩታ የሩታ እናት ገብታለች። አባቷ ብቻ ነው ያላመጣችብን ያልገባብን ማለት ነው። የሩታ እናትም ደግሞ የማናት ያመጣቻት ሜላት እናት እና ሌላ ማን ነው ጋሽዬ? የአብርሃም አባታ እናት አልመጣችም። የአብርሃም እናት አልመጣችም። አባቷ አስገብተዋል እዚህ ጋር ማለት ነው። እናቷ አንድ ቀን አላስገባትም እኮ ይሄ ሸፋፋ የሆነ ልጅ ና እና እነዚህ ሽማግሌዎቹ ቢገቡም ችግር የለውም ግን አበዙት። እውነቴ ነው ምላችሁ ያን አበዙት ስላችሁ የራሳቸው ታሪክ ቢሆን ችግር የለውም ማለት የልጆቻቸው ድራማ ቢሆን ችግር የለውም ግን እነሱ በሰው ድራማ ኮዶ ተንጠልጥለው የገቡት ልክ እንደኛ ማለት ነው ቤተሰብ። እኛ ችግር የለም እኛ ገና ወጣቶች ነን ብንለፈልፍም ብንዋሽም ምንም ብንቀጥፍም፣ ሽማግሌው ግን አርፎ ቢቀመን ይሻለዋል። እውነት አርፎ ቢቀመጥ ይሻላል። ባለማለት ነው ቤተሰብ እና ለማንኛውም ሩታየ፣ ይሄ ሰሞን እንግዲህ ፈገግ እያሉ ምን እያሉ በነገራችን ላይ ሙድ እያያዙብን የምር ሙድ እያያዙብን ነው፣ ሁለቱም ማለት ነው። ሁለቱም ያልታወቀባቸው ሳሙና ናቸው። ታውቃላችሁ አይደል? ያልታወቀባቸው ሳሙና እንዲሁ እንዲሁም የመርዝ ብልቃጥ ራሱ ብችል ብችል እላቸው ነበረ። ግን ያልታወቀባቸው ግን ሳሙና መሆናል ሳሙና መሆናቸው ወቁ አምናቸው። ተቀበሉ ከፈለጋቸው፣ ተቀበሉ ካልፈለጋቸው አትቀበሉ። ግን ሳሙና ሳሙና ናቸው። እንደውም አጃክሱ ያ በደንብ ያጸዳል። ሳ ወይ ሳ ያጥበም እናንተ። እሱ እኮ በጣም ያሳምማል እንጂ ያጥባል። እንዴ የሆነ ጊዜ እጄ ላይ ጀርቤው ነበር። ያሳምማል የሆነ ረ እንዴት ልበላችሁ፣ የሆነ አይነት እንደ እንትን ነገር ነው። ያሳምማል ማለት ነው። እና እነሱ ግን ኃይለኛ ሳሙና ናቸው። እንደውም በረኪና ራሱ ብትለዋቸው ግን ችግር የለብኝም ለእኔ ይመቸኛል ማለት ነው። ውድ ቤተሰቦቼ ና እነሱ ጢባጢቤ ነው የሚጫወቱብን። ደሞ ኮ ፈታ እያሉ ይመጣሉ በራሳቸው ቤት። ከዛ መጨረሻ ላይ የሆነ ፓርቲ ላይ ሩታ እምቢ እንድትል ወይም ደግሞ ወደ ቤት አልመጣም ከአንተ ጋ አልሄድም የሆነ ነገር እንድትል ያደርጉታል እንጂ በደንብ አድርገው አብሮ የኖረ አንድ ሰው ፍጣሪ፣ ስሮ አይስሮ አይደለም የስሮ ችግር የለውም እንደውም ቅድም ራሱ አንዲት ጓደኛዬ ምን አለችኝ መሰላችሁ? ይስሩ መብታችሁ፣ ይስሩ ሰርተው ይለወጡ። እንዴ ስንቱ በበረሃ በበረሃ እንደዚህ እየሆነ አይደለም እንዴ? ምን አሳደበኝ? ምን እንደዚህ ያለኝ? ይስሩና እያገኙ ሰርተው ካገኙ ምን ችግር አለው አለችኝ። ማለት ነው፣ የምሬ ነው የምላችሁ። እንደውም እኔ እናቀችኝ እናቀችኝ እላቸዋለሁ። እኔም እኮ እነሱን አልሳደብም፣ እኔ ምን አገባኝ ታድያ? እኔ ለምን ትንቀኛለች? እኔ እኮ አልሳደብም፣ ባለና ሚስት እኮ አልሳደብም። ስለማውቅ እኮ ነው፣ ጅል እኮ አይደለሁም። ስለማውቅ እኮ ነው የማልሰድባቸው። ሁለቱ ከፍ ዝቅ ማላደርገው ከፍ ዝቅ ቀደም ማደርጋት ያቺናት ለገንዘብ ተብላ ህሌናዋ ሽጣ ሴትነቷን ሽጣ ከነ ቤተሰቦቿ የተዋረደች ወራዳ ከሁለት ወንድ ጋር ዛሬ በሽንት ቤት ሆና ቪዲዮ ቀርጻ ለቀቀች። ወይኔ በላቸው። አሁን የትኛዋ ሴት ናት እንደዚህ የምታደርገው? ለማንኛውም ውድ ቤተሰቦች ተዋርደናል። ሀገር በሙሉ እኮ ነው የተዋረደው ዛሬ። አንተ ወስላታ ማለት ነው አብርሃም ታደሰ ምን እየሰራ ነበረ? ከዛች ደግሞ እኮ ተሰማዋለች። እናንተ አሁን እኮ ነው ግራ የገባኝ እኮ ውድ ቤተሰቦቼ፣ እውነት ለመናገር ቀን ላይ ይሄንን ቪዲዮ ሲላላጦ ስትስሟም፣ እሷ እኮ አቃጠለችኝ፣ እውነት አቃጠለችኝ። እኔ እኳን አላይም። እኔ ዩቱብ ሰፈር ተለቆ ነው ያየሁት እንጂ እዛ ሰፈር አላይም። እንደዋ ከዛ የበለጠ ስድብ ስለምሳደብ እንኳንም ቪዲዮ አልሰራሁባት፣ እሰድባት ነበረ። እና የራሴ ወንጀል ይበቃኛል። ባጀዋን ትግባች። ሸልይ ሆነች። አለሌ፣ አለሌ። አዎ አለሌ። እና ውድ ቤተሰቦች እንደዛ ነው የምላችሁ። ለማንኛውም ቀን ላይ ስትስመው ነበረ፣ በዛ ላይ ለሁለት ሽንት ቤት ይዘዋት ገብተው ነበረ። አሁን ደግሞ ከሩታ ጋር ያው ልብስ ይዞ መቶ ልብሱን እየለካ ነበረ። በዛ ላይ ሴቶች የፈለጋችሁትን ነገር ካገኛችሁ ምናምን ብለው ሙድ እየያዙብን ነበረ። ሩታ ፈገግ እያለች አብርሃምን፣ ፈገግ እያለ በቃ ጨዋታ ነው እየያዙብን እኛ ላይ ጢባጢቤ ነው የሚጫወቱት። ገባችሁ አይደለ? አምናችሁ ተቀበሉ ከፈለጋችሁ፣ ካልፈለጋችሁ መብታችሁ ነው። ሩታ ደግሞ ገና ልትወልድ አንድ ወር ነው የቀራት ተባለ እኮ። ጋይ ሰው እኮ ውሸቱ ማለቅ የለውም እውነቴ ነው። ሁለት አብርሃም ባለፈው ሶስት ሳምንት አለ ወይም ሁለት ሳምንት አለ፣ በሀገር በኩል ደግሞ አስር ቀን አሉ። ባለፈው አዱ ቢላ እንደውም ወለደችስ ተብሎ የለም እንዴ ባለፈው፣ እና እንደዛ ነው ላችሁ አለው። ለማንኛውም አቶ አብርሃም ታደሰ፣ ለማንኛውም ወደ ራስህ ተመለስ። እቺ ወስላታ ሴትዮች አለሌ ሴትዮ ዞር አድርግና ትዳርህን ቀጠለጣ አድርገህ ያዝ። በዛ ላይ ደግሞ ነገ ልጅህን የሚያፍርበትን ቪዲዮ አትስራ። ሩታ ያው አቁም አለች። አሁን ላይ እሷን ቢያለች ነው አያቸው አደለ ፈገግ ብለው ምን ብለው ቪዲዮ ከሰሩ በኋላ መጨር ይሉና ማለት ነው። መጨረሻ ላይ የሆነ ነጽብ አይ አይሆንም ትላለች ማለት ነው። እና እንደዚህ ተባብለው እኮ ነው ቪዲዮ የሚደቅኑት የምሬ ነው ብላችሁ ከዛ መጨረሻ አካባቢ እንዳይቋረጥ እንደዚህ በይ ትባላለች ትላለች ማለት ነው። እንግዲህ ተመልከቱ ልኝ ጋይስ እንግዲህ ተመልከቱ ልኝ ይሄንን አክል እኮ ነው የሚሸውዱትኛል። ይሄንን አክል እኮ ነው እየሸጡን ማለት ነው እና እንደ በፊት ጅል የለን፣ ጅል አይደለንም እኮ እንደነቀን እኮ እነሱም ያውቃሉ የበሩ ቤተሰብ ማለት ነው። ድሮ እኮ መሃይም ደደቦች ነበርን እኮ ለምን እንደሆነ ታቃላችሁ? ሲጣሉ ማልቀስ ሲጨቃጨቁ ማልቀስ። ተጣሉ እንደዚህ ሆኖ ስልክ መደወል። አከሌ ደ አከሌ ደወለች፣ መረጃ መጣች፣ አከሌ ደወለች፣ እንደዚህ ያለች ምናምን የውሸት ሪከርድ ይመጣል። ከዛ በኋላ እንደው የውሸት ሪከርድን ብቻ አይደለም፣ አንዳንዶቻቸው ካርድ ሞልቶ የሚደውሉ ራሱ ነበሩ። ማለት መረጃ እየፈለጉ ታረቁ ወይ እንዴት ሆኑ ተጣሉ ወይ፣ እነሱ እኮ አብረው ናቸው፣ ጉዛ አብረው አሻሽ ገዳሜ ይላሉ። አዳሜ በዚህ በኩል ትነፋረቃለች፣ ታለቅ ሳለች በረኪና ትተጣለች። በር ዘግታ ቁጭ ትላለች። ከስራዋ ትባረራለች። እንደው ምን ልበላችሁ፣ ቤተሰብ እኔ የዛኔ ባለች ነው እንዴ ነው ልበላችሁ፣ እንትን አልልም ነበረ። እኔ ጸጥ ነበረ ምለው፣ ኧረ አልተጣሉን ካልኩኝ ይሰድቡኛል ብዬ ጸጥ እንጂ በደንብ አውቅ ነበረ ማለት ነው። እና ስንት ያላየነው ድራማ አለ? ስንት ያላየነው ነገር አለ? እውነቴ ነው ምላችሁ፣ ብዙ ታሪክ እኮ ነው ያየነው። የዛሬ ሁለት አመት ማለት ነው እንዴ። ትልቁም ትንሹ እኮ ነው ሲነፋረቀበት። እነሱ ፊክስ ተቀብጠው ይመጣሉ፣ ያለቅሳሉ። ከዛ እናንተ ታለቅሱ ነበር። አንዳንድ ልጆ እኔ ራሱ እውነት ይመስለኝ ነበረ ጅምር ላይ። ከዛ በኋላ የሆነ ቀን በቪዲዮ አየውኝ የሆነ ነገር ከዛ በኋላ ውሸታቸው እስከ ጥግ ድረስ መሆኑን ካወቁኝ በኋላ ነው። እየተወቁኝ ማለት ነው። ለማንኛውም ጋይስ ሰላሙን ልኝ በያላ